በፊት የነበረው ቤት እንኳን ለስራ ይቀርና ለምንም የማይጋብዝ። በሳምንት ሁለቴ ነው ድሮ ገርጂ ውሃ የሚመጣው? አሁን በሳምንት አንድ ቀን ሆኗል። እስካሁንስ በምን እየተጠቀሙ ነው የሚለው ጥያቄም ያስነሳል። እስካሁን በሮቶ ነው ገዝተን የምንጠቀመው። በወር እስከ 6 ሺህ ብር ነው የማወጣው። የተለየ ትኩረት ተሰጥቶት ይሰራሉ። ለከተማም ግብርና እናውል ብንል ሁለት ሼዶች ተቃጥሎ ከፍተኛ የሆነ ተረፈ ምርት አለ። አንዱ ምክንያት ኦቨርሎ፣ አምስት ዓመት የሆነው ኢንተርፕራይዝ ነበረ። ከሱ ቤት ነው ተነሳ የሚለው። አንድ ዓመት ከስምንት ወር የሌላ ቆጣሪ ስንከፍል እንደነበረ ነው የተነገረ። አንድ ሼድ ላይ ብቻ ከ1.5 ሚሊዮን ብር በላይ እዳ ያለበት መስሪያ ቦታ አለ። ከ80 በላይ የሚሆኑ ሼዶች ላይ ቴፍት ተፈጽሟል። ከ20 ሚሊዮን ብር በላይ የሆነ ገንዘብ ማለት ነው። ከሰባት ሚሊዮን ብር በላይ እዳ ያለበት ሼድ አለ። ይሄ ችግር እንዴት ሊፈጠር ቻለ? ከሶስት ዓመት ከአራት አመት በፊት የነበረ ነው። አክሰስ አለሁ የሚል ጥናት ማድረግ አለበት። አንድም የመሰረተ ልማት ችግር ያለበትን አላስተላለፍንም። ደንብ ማስከበር ቢሮ ጠብ ያለ ውሃ ማፍሰስ አትችሉም ነው የሚለው። እሱ የተደፋበት ቦታ ላይ እጽዋት አይበቅልም። ውሃ ጠብ ባለ ብለው ይቀጡናል ደንብ ማስከበሮች የሚለው። ይሄ ነገር ተጠናክሮ ነው የሚቀጥለው። አምስት አመት ሞልቷችኋል፣ ደግሞ ውጡ የሚባል ነገር ደግሞ አለ። ያሳደግናቸው ናቸው፣ እንዲበተኑ ፍላጎት የለንም። ውል የሌላቸው ከኛ እይታ ውጭ አለ ብዬ አላስብም። ስራ ላይ ነበሩ። አዎ ውል አላቸው። ውል የላቸው። የተሻለ ተኪ ምርት እያመረቱ ያሉትም ውል እንዲወስዱ ነው። ያ ልቆ የሚል ጥያቄ ደግሞ ተገቢነት የለውም ማለት ነው። መስሪያ ቦታ ኪራይ ላይ እንደሆነ ያውቃሉ እናንተ ጋር በጣም ራስ ምታት የሆነ ችግር ነው የአከራዩ። አይኖሩም ብለን አንወስዱ አሉ። እዚህ ውስጥ የሚገባ ሌባ ካለ እናንተ ካልታገላችሁ ማን ሊታገል ይችላል?